ሰላም፣ ጤና ይስጥልን። ክቡራን ዩቲብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተፋሰሶች ከፍተኛ ምክር ቤት ደንብ ዝግጅት መገባደዱ ተነገረ። ኢትዮጵያ ያሏትን ታላላቅ ተፋሰሶች በተመለከተ ውሳኔዎችን የሚሰጥ የተፋሰሶች ከፍተኛ ምክር ቤት ደንብ ዝግጅት መገባደዱ ተነገረ። በውኃና ኢነርጂ ሚኒስቴር ሥር ከሕግና ከተፋሰስ ጥናት ዘርፍ በተሰበሰቡ ባለሙያዎች ቡድን የደንቡ ዝግጅት መደረጉንና በቅርቡ ሙሉ ለሙሉ ተጠናቆ ወደ ሚኒስትሮች ምክር ቤት እንደሚላክም ተገልጿል። በግንቦት ወር 2017 ዓ ም በጸደቀው አዋጅ መሠረት ኢትዮጵያ ያሏትን ዋና ዋና ተፋሰሶች በሚመለከት ከፍተኛ ውሳኔ የሚሰጥ የተፋሰሶች ምክር ቤት እንደሚመሰረት መወሰኑ ታውቋል። ምክር ቤቱም ወደ ስራ እንደሚገባ የሚያስችለው ጥቃቅን ዝርዝር ጉዳዮች ጨምሮ የተካተቱበት ደንብም፣ በሚኒስቴሩ መሪነት እየተዘጋጀ መሆኑንም በቅርቡ ተጠናቆ ለመጽደቅ እንደሚላክም ተነግሯል። በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ደንቡን በሚመለከት ለሪፖርተር ማብራሪያ፣ የተቋቋሙ የተፋሰሶች ከፍተኛ ምክር ቤት በዋናነት የተፋሰሶችን የሀገር ውስጥ እንጂ ድንበር ተሻጋሪ የተፋሰስ ጉዳዮችን እንደማይመለከትም አስረድተዋል። አዋጁ ቀደም ብሎ ወጥቷል፣ አሁን ደግሞ ደንቡን አጠናቀናል። ተገምግሞ መላክ ብቻ ነው የቀረው። ይህን ምክር ቤት ማዋቀር ያስፈለገው በዋናነት ትልልቅ የሚባሉ ተፋሰሶችን ከአንድ በላይ የሆኑ ክልሎች የሚያጋሯቸው የተለያዩ ጥያቄዎች ስለሚነሱባቸው ነው። ክልል ተሻጋሪ ሀብቶች ተፋሰሶች በመሆናቸው ክልሎች ራሳቸውን ለማልማት የውኃ ሀብት ስለሚፈልጉ በፍትሐዊነት የሚመራ አካል ማዋቀር አስፈላጊ ነው። በፍትሐዊነት እነዚህን ሀብቶች በክልሎች መካከል ለመጠቀም ብቻ ሳይሆን ግጭት እንዳይፈጠር፣ ችግር ሲፈጠርም በአግባቡና በሕጋዊ መንገድ ለመፍታት ተቋማዊ አደረጃጀት መፍጠር በማስፈለጉ ነው ወደዚህ ስራ የተገባው፤ በማለት አቶ ደበበ አብራርተዋል። ኢትዮጵያ ተፋሰሶች ለሁሉም የጋራ ጥቅም እንዲሰጡ የሚያስችሉ ግድቦችን፣ የተፋሰስ መሰረተ ልማቶችን በትኩረት ትሰራለች። በሁሉም ክልሎች ግድቦችን መገንባትም ሆነ የተፋሰስ መሰረተ ልማት ለመዘርጋት ከፍተኛ አቅም የሚጠይቅና በቀላሉ የማይቻል በመሆኑ የጋራ ተጠቃሚነት የሚሰጡ ልማቶችን መስራታቻ እንደሌለው ባለሙያው አመልክተዋል። እነዚህንና የጋራ የተፋሰስ መሰረተ ልማቶች በቅድመ ተከተል ለመገንባትም ሆነ በመሰረተ ለማስተዳደር ምክር ቤቱ ያስፈልጋል። በየተፋሰሱ የሚኖረው ለመስኖ፣ ለመጠጥ፣ ለሌላ ስራ ተብሎ የሚመደብ ውሃን በተመለከተ ውሳኔ መስጠት ያስፈልጋል። የተፋሰሶች ልማት ጉዳይ ብዙ ዘርፎችን የሚመለከት በመሆኑ የተለያዩ ዘርፎች የሚያቀናጅ ውሳኔ መስጠትም አስፈላጊ ነው። ስለሆነ የተለያዩ ክልሎች መንግስታት አመራሮች የተለያዩ ሚኒስቴር መስሪያ ቤቶች ኃላፊዎች አቀናጅቶ የያዘ ምክር ቤት ነው ለመመስረት ወደ ስራ የተገባው፣ ሲሉም አስረድተዋል። አዋሽ ተፋሰስ እንደ ምሳሌ ያነሱት አቶ ደበበ አምስት ክልሎችና ሁለት የከተማ አስተዳደሮች እንደሚያስተሳስር ጠቅሰዋል። ይህም አንድ ተፋሰስ ለሁሉም በፍትሐዊነት እንዲጠቀም ለማድረግ ዘርፉን የሚመራ ደንብና ተቋም መዘርጋት አስፈላጊ መሆኑንም የተናገሩት ኢትዮጵያ 12 ዋና ዋና ተፋሰሶች እንዳሏት በመመልከት በየተፋሰሱ ራሱን የቻለ ምክር ቤት ወይም ካውንሰል እንደሚቋቋም የገለጹ ሲሆን ካውንሰሎቹ በጋራ የሚይዝ ከፍተኛ ምክር ቤት ለመመስረትም በትኩረት እየተሰራ መሆኑንም ያብራሩት። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።